የልጄን ሀቋን እንድታወጡልኝ አሁንም ከጎን ናችሁ። እውነቷ እስከሚወጣ ድረስ ከጎን እንድትቆሙልኝ የኢትዮጵያ ሕዝብ ሀገር ውስጥ እና ውጭ ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ክብሩ ይስፋ። የእናትና የልጁ እንግዲህ እንደምታዩት ነው። አባታችን መጥተው እባካችሁ የልጄን የቀነኒን ጉዳይ እባካችሁ፣ የኢትዮጵያ ህዝብ ከጎኔ እንድትቆሙ እፈልጋለሁ። ፍትህ ያስፈልጋታል ብለዋል። እንዲሁም እናትየው መጥተው እንደዚህ ያሳዝናሉ። እናታቸውም እናትየው መጥተው እንዲህ ብለዋል። አንዳንዶቹ የኦሮሞ ልጆች ነን የሚሉ ሲያላግጡ አይቻለሁ። አንድ ጫልቱ የምትባል እዚህ ሀገር በብዛት በጣም በሚዘገንን ሁኔታ አስታውሳለሁ። አማራን በየቤቱ ገብታችሁ ጨፍጭፉ ረዱ ስትል የነበረች አሁንም ይሄ አይነት ነገርን ስታራምድ አይቻለሁ ያሳዝናል ኪያ የሚባል ወንድማችን ሶፊ የምትባል እህታችን እንዲሁም ደግሞ አንድ ናሆር የሚባል ወንድማችንን እየዘቀዘቁ እየሰደቧቸው ነው ለምን ፍትህ ተጠየቀ ተብሎ ከነሱ ከነፍስ ይልቅ ታዋቂነት ይበልጥባቸዋል ከነፍስ ይልቅ ይቺ ያለበደሏ እየተቀጠቀጠች እየተደበደበች ምን እየሆነች ቤተሰቦችሽን ጨረስብሻለሁ ምን እየተባለ እየተስፈራራች የቆየች ልጅ ህይወቷ ተቀጥፎ እነሱ የሚጨነቁት ስለ አንድ አዝማሪ ነው። ህይወት ስላጠፋ ህይወት አላጠፋም ብትሉ ራሱ ህይወቷ ለመጥፋት ምክንያት የሆነው እሱ እንደሆነ እየታወቀ አንድ ነፍስ አይደለም ያጠፋ ሁለት ነፍስ እንዳጠፋ እየታወቀ ተደባብሶ፣ ነገሩ እንዲጠፋ ብዙ አጀንዳ እየመጣ ነው ብዙ አጀንዳ እያመጡ ነው። እና እኔ አጀንዳውን አልረሳውም። እኔ አጀንዳውን በደንብ አድርጌ ይዤዋለሁ። ያናደዳቸው እኔ አጀንዳውን መያዜ ነው። ይሄን ነገር እኔ ማስጨወ ነው። እነሱ ምንም አላሉ። መጀመሪያም የጻፉት አጥፍተውት ነበር፣ ድሊት አርገውት ነበር። እነ ልልቲን ቁርቲም ድልት አርጋው ነበር፣ ሀሳቧን ቀይራ ነበር። ዮኒ ማኛ እንዴት ብሎ ስለ ኦሮሞ ምናምን አንተ እንደ ከናንተ ኦሮሞነት የእኔ ኢትዮጵያዊነት ሙሉ በሙሉ ይሻላል። ስለ ፍትህ ነው የማወራው። እናንተ የጨነቃችሁ የሆኒ ማኛ ድምፅ ድፍን አለም የሚሰማኝ አይደል? ድፍን ኢትዮጵያ አይደል እንዴ የኔን ድምጽ የሚሰማው ማንንም አይሰማው። ሮጣችሁ የመጣችሁ በኔ አይደል እንዴ? እኔ ጠየቅኩት ፍትህ ነው። ፖለቲካ አላልኩም፣ ምን አላልኩም። አይመለከተኝም ያልኩት ግን የዚች ንጹህ ሴት ደምን ምን እናርግ ነው ያልኩት። እባካችሁ ድምጽ ኑናት፣ ፍትህን ጠይቅ እሱ ጭራሽ ኮንሰርት ለመስራት ሐሳብ ላይ ነው፣ ለመዝፈን ሐሳብ ላይ ነው፣ ውጭ ወጥቶ ለመንዘላዘል ዘላዘል ሐሳብ ላይ ነው። ይህን የሚያደርገው ገዳይ ብቻ ነው፣ ገዳይ ብቻ ነው። ገዳይ ይህን ያደርጋል። ስለዚህ አሁንም ፍትህ ለዚች ምስኪን ፍትህ ጠይቁ፣ ፍትህ ጠይቁ። እስቲ እኔ ልዋረድ፣ ከዛ በኋላ ዮኒ ማኛው መስደብ ትችላላችሁ። ምን ዛሬ ነው እንደምትሰድቡኝ? አዲስ እኮ አይደለሁም ለስደብ ስለ እኔ አይደለም መጨናነቅ ያለባቸው፣ የዚች ልጅም ፍትህ ብለጡኝ ስሩላ። ድምፁ ኑ እንደነ ሶፋኒ ድምፁ ኑ እንደነ ኪያ ድምፁ ኑ እንደነ ናሁር ድምፁ ኑ እንደ ሌሎቹም እትና ወንድማችን በውስጥ የሚሰጡኝ መረጃ ድምፁ ኗት። ያኔ ነው ሰው የሚያደርጋችሁ። ላዝማሪ አታጨብጭቡ። አዝማሪ ለእናንተ ምንም ቁም ነገር አይሰራም። ሽጉጥ ይዞ በየመጠጥ ቤቱ ሲር መጠመጡ የሚውሉ ሴተኛ አዳሪዎች ናቸው። በአሁን ያሉት አርቲስት ነን ታዋቂ ነን የሚሉት አንድም ቀን ለኦሮሞ ትግል አንድ ነገር አድርገው ማያውቁ አጨብጫቢ ሌባ ናቸው። ስለዚህ አሁንም አንዱ አለም ከእስር ቤት ከወጣ መንግስት ነው የሚጠየቀው። መንግስት ምን ያህል በንጹሀን ላይ አብሮ እንደሚሰራ ማሳያ ነው። ስለዚህ ማዘርዬ እኔ በቻልኩት አቅም ድምፅ ሆናለሁ። አባታችንም የቀነኔ አባትም ሆነ እናት እኔ በቻልኩት አቅም ድምፅ ሆናለሁ። እናንተ ወንድምናቶቼም ድምፁኑ ፍትህ እናገኛለን፣ ፍትህ እናገኛለን። ሰላማችሁ ይብዛ፣ መልካም ቀን። ዛሬ ደግሞ ይና አይተናል። ምንድን ነው እያለ ያለው ጠበቃው? ምንም ችግር የለብኝም። ጠበቃው የማንኛውም ደንበኞቹን በስነ ስርዓት የማስተናገድ ኃላፊነት አለበት፣ ስራ አለበት ጠበቃ ማንም ዓለም ላይ ያለ ነገር ነው። ይሄን ጉደኛ ስሙልኝ እንደው የፈለገ ቢሆን የፈለገ ነገር ቢሆን ቢያንስ ነገሩ እንኳን አንተ አዳ አላደረግከውም ለመባል ያሉ ሰዎችን ራሱ አርገዋል ብለ እንዲመጡ ስላደረግልን ደሟ ስለሚጣራ የቀነኒ ራስ መጥተህልናል። እግዚአብሔር ይስጣ አንዷለም ጭራሽ ደንበኛዬ አንተ ስለነገርከው ነው ይህን የሚናገረው። ደንበኛዬ ታዋቂ ሰው ስለሆነ ኮንሰርቶች ለበዓል ስለሚኖሩ ለኮንሰርት ኮንሰርቱን ሰርቶ ወደ እስር ቤት እንዲመለስ ዋስትና ተጠይቋል። በዚህ ሰዓት በምን አንደበት ነው የምዘፍነው? በምን አንደበት ነው የምጨፍረው? እውነተኛ ፍቅረኛ ብትሆን፣ እውነተኛ አንተ የእሷን ህይወት ባታጠፋ ኖሮ ይህን ነገር ታደርግ ነበር? ዘፈን ልስፈን ብለ ለጠበቃ ታማክር ነበር? በዘፈን ምክንያት ወጥተ አሸሼ ገዳሜ ነገ ነው ቅዳሜ ልትል ነበር። በመጀመሪያ ደረጃ ኦርቶዶክስ ኮንሰርት አቁማለች አቁማለች። በኦርቶዶክስ በዓል ላይ ኮንሰርት አደርጋለሁ የምትል አርቲስት ካለ ና፣ በደንብ ና። ከዚህ በኋላ አትበላም። ሌላ ቀን እንደፈለጋችሁ ጨፍሩ፣ እንደፈለጋችሁ ነው። በኦርቶዶክስ እምነት ላይ ተመርኩዘ አደርጋለሁ የምትል ካለ አባቴና ቦይካት ነው የምናስደርግ። እያንዳንድ ነው አልሰማ። በኦርቶዶክስ መቀል አይደለም ምክንያቱም ትላንትና ኢድ ሙባረክ ስንል ኮንሰርት ነበረ ወይ? በእስልምና ኮንሰርት ነበረ? የሆነ ኮንሰርት ገብታችኋል። ሙስሊሞች ነገሩኝ ካለ ስላላየን። ኦርቶዶክስም ዘፈንን የምታበረታታበት ምንም መንገድ የለም። ስለዚህ አንተ ግን እግዚአብሔር ይስጥ። የእሷ ደም ይጣራል እራስህ ተናገርክ ምን ኮንሰርት ልታዘጋጅ የእሷን እንዴት እንዴት አርቧ እንኳን ሳያወጣ ሰማንያዋ ሳያወጣ አንተ ኮንሰርት አማረ እችን ነገር ለእሱ አንዱ አለም ጀግና ነው አንዱ አለም ምንድን ነው ስትሉ ለነበራችሁ እችን ነገር እንድታብራሩልኝ በደንብ አድርጌ እጠይቃለሁ የቀነኒን ፍትህ እናወጣዋለን አልፋታ አልፋታ መኔ ሀቅ ስለያዝኩኝ ሙሉ ሕዝብ አሁን ወደ እኔ እየመጣ ነው። መጀመሪያ በዘር ወሰዳችሁት በምን ወሰዳችሁት በምን ወሰዳችሁት አልሳካ ካለ የደበደብካት ያሳበጥካት ያበለስካት ሙሉ ነገር ወጣ። እሱ ላልበቃ ብሎ ጭራሽ አንተ ኮንሰርት አማረ አርባዋ እንኳን ሳያወጣ ኮንሰርት አማረ አንተ። ስለዚህ ፍትህ ለቀነኒ እንጠይቃለን። አንተ ነ ገዳዩዋ አንተ ነ አራጇ እነ ራቼ የሚባል እንቁራሪት መስኪኖ ነው ምና የምትባል ወሮ በላ ያንተን ሳይድ ቢይዙም እኛ ግን እውነትን ይዘን እያሸነፍን ነው። እውነት በእሳት የምትፈተንበት ጉዳይ ነው። አሸናፊ ግን እናት እውነት። ስለዚህ የቀነኒን እውነት አወጣለሁ። ከጎኔ ለነበራችሁ እነ ሶፋኒት፣ እነ ናሁሬ አሁን ደግሞ ኪያ ወንድሜ በርታ እውነት ይዘሃል፣ ደምን ባያ አለቀስክ ነው። ሌሎቻችሁም አልፋ ነው። አፍና የምትባል ሴትም መታለች። ሌሎችም መቶች መጥተዋል። ልልቲን ቁርቲም መታለች። በዚህ ጉዳይ እያንዳንዱን ነገር እያያችሁ ነው። ስለዚህ አንተ ከእስር እድሜ ልክ ከእስር ቤት አትወጣ። ህይወቷን ቀጥፏል። የዚችም ምስኪን ልጅ ህይወት ቀጥፏል። በደንብ በደንብ ይሄን ጉዳይ አልፋታም እያልኩ ነው ህይወትን መሰቃቅለዋለሁ። የንጹህ ሴት ደምን እፋለማለሁ። አልፋታ ሰላማችሁ።